ምዕራፍ ስምንት የሉባዎች አስተዳደር ተግባር፣ ባለፉት ምዕራፎች ውስጥ አልፎ አልፎ የተነገረ ቢሆንም ቀጥሎ ከሞላ ጎደል የተጻፉትን አይነተኛ ተግባር እንመለከታለን። ዋናው ዝንባሌያቸው በህብረተሰቡ መካከል ሁልጊዜ ሰላም እንዲኖረ መጣር በቆርቤ የአባ ቆሮ ማለትም የቀበሌ ቆሮዎች አማካኝነት ጸጥታን መጠበቅና ሁኔታውን ሁሉ ነቅቶ መከታተል ሕዝብ የሚተዳደርበትን ሕግ በሸንጎ መክሮ ደንግጎ በወዳ ስብሰባ ለአባ ቦኮዎች አቅርቦ አስመርቆ ማሳወጅ የሉባዎች አይነተኛ ኃላፊነት ነው። በኦሮሞ ሕዝብ ዘንድ ጎጂ ከሆኑ ባህሎች ዋናው የእርስ በርስ መጋጨት ስለሆነ በግጦሽ ከብቶቻቸውን ሆራ አምቦ፣ ሆራ ወይም አምቦ በሚያጠጡበት ቦታ ጎሳና ጎሳ ሲጋጩ፣ እንዲሁም ልጃገረዶችን መንጠቅ በሚያስነሳ የጎሳ ግጭት ሉባዎች በየስፍራው እየተገኙ ጠቡ እንዲበርድ ካደረጉ በኋላ ስልጣን ያልያዙ ሉባዎችና የአገር ሽማግሌዎችን ቅጅዝ ግጭቱ በተባባሰ ጊዜ አባ ቦኮዎችም ተሰሚነት ላላቸው አዛውንት አሳስበው ነገሩ በርቅ እንዲያልቅ ያደርጋሉ። ከዘላንነት ኑሮ በኋላ እነሱ ቀበየ ወይም ይዞታ በሚሉት የለሚ ወይም የጎሳ ይዞታ በሆነ መሬት ወይም ወሰን በመጣስ ምክንያት በሚነሳው ግጭት ከላይ እንደተነገረው በስምምነት መልክ እንዲያልቅ ጥረት ያደርጋሉ። ስለ ህብረተሰቡ ኑሮ በየሰፈሩ በየመንደሩ እራሳቸው እየተገኙ ስለ ከብት እርባታ፣ ስለ እርሻ ስራ፣ ስለ ጤና አጠባበቅና የመሳሰሉትን ያበረታታሉ፣ ይመክራሉ። ባልና ሚስትም እንዳይጣሉ እንዳይለያዩ፣ ሌባና ወስላታ እንዳይነሳ የአካባቢውን ሽማግሌዎች፣ ገዳዎች፣ ዶሪዎች፣ አባለንጋዎች ማለትም የህዝብ ጠበቆችን ሰብስበው ይመክራሉ፣ አደራም ይላሉ። ወንበዴ ተነስቶ ተላላፊ ነጋዴዎችን፣ ባይተዋር የሆኑ መንገደኞችን እንዳይዘርፍ ወይም እንዳይቀማ የቆርቤ ቆሮዎችን ማስጠንቀቅ ወንበዴዎች በተገኙበት ክፍል ሄደው ጠባቂ ማድረግ፣ ወስላቶች አየለው በሚገኙበት ቦታ ህዝቡ በቆርቤ ቆሮ አባዱላነት ዘምቶ አጥፊዎችን ተከታትሎ ይዞ ለፍርድ እንዲያቀርብ አልያም ካለም እንዲገድል ማዘዝ ንብረቱን ተቀማተል ተላላፊ የአካባቢው ህዝብ በገንዘቡ ልካዋቶ እንዲከፍል ማድረግ፣ የመሳሰሉትን የአስተዳደር ጸጥታ ማስከበር ተግባር ሁሉ የሉባዎች ኃላፊነት ነው። በወርና በ15 ቀን ከአባ ቦኮች ጋር ሆነው በአዋሳኝ አገር ሉባዎችና አባ ቦኮች ጋር በድንበር ላይ ዘወትር እየተገናኙ ስለ ሀገር ሰላም መወያየት፣ ከአንድ ክፍል አጥፍቶ ወደ ሌላ ክፍል የገባ ወንጀለኛ ቢኖር ተጠያይቀው ተይዞ ወደ ክፍሉ ተመልሶ ተሰጥቶ እንዲቀጣ ማድረግ፣ ለጦርነትም ሆነ ለሌላ ጉዳይ እየተላላኩ የሚጠቀሙትን ልዩ ምልክት ወይም ኮድ ለእያንዳንዱ ሉባ ማዘጋጀትና ሲሰራበት የቆየውን በመለዋወጥ አዲስ ምልክት ወይም ኮድ መፍጠር፣ እንዲሁም የገበያ ቦታዎች ከልለው ጸጥታና ሰላማዊ ሰላም እንዲጠበቅ ማድረግ እንዲሁም የአባቶች ባህላዊ ወግ እንዳይረሳ ወጣቱና ጎልማሳው በአምስቱ የዕድሜ ምድብ መሠረት የሚሰጠውን ትምህርት እንዲማር ሥርዓተ ሃይማኖት፣ አስተዳደርና ዳኝነት እንዲጠበቅ በማዘዝና በመምከር የዚህን ተግባር የሚያጠኑና የስልጣኑ ወራሽ የሆኑት ዶሪዎችና ገዳዎች ትምህርቱን አጥብቀው እንዲከታተሉ አበረታቱ ያበረታታሉ፣ ይመክራሉ። በየሳምንቱ አመት የሉባ በዓል ህዝቡ ለባለ ስልጣንነት ምርጫ የሚያቀርበውን እጩ ቀደም ብሎ አስቦበት በወቅቱ አዘጋጅቶ እንዲያቀርብ የቆርቤ ቆሮዎችን ያዛል፣ ያስጠነቅቃሉ። ራሳቸውም በየአካባቢው እየተዘዋወሩ ያስረዳሉ። ከዚህም ሌላ ይህን የመሳሰሉትን ያስተዳደር ሥራ ማከናወንም አለባቸው። እንዲሁም እንኳን በሕዝብ ብዛት በርካታ የሆነ የኦሮሞ ነገድ ቀርቶ አብሮ ለመኖር በአንድ አካባቢ የሰፈረ መንደረተኛ የሚተዳደርበትን ደንብና ባህላዊ አኗኗር ተመካክሮ መቀየስ ማስፈለጉ ግዴታ ይሆናል። ሉባዎችም በሚቀጥለው ምዕራፍ እንደተመዘገበው ምንም በሃይማኖት ክፍል በነቢዮቻቸው መመሪያ የሚካሄዱ የሚከተሉ ቢሆንም የጠቅላላውን ነገድ ሕግ የመሠረቱ በጊዜው በስልጣን ላይ የሚገኙት በራሳቸው ሐሳብ ብቻም ሳይሆን አንዱ ወደ ሌላው ጎሳ እየተዘዋወረ በመመካከር ምንም በዘመኑ የነበረው የሰው አስተሳሰብ አጭርና ጠባብ ወይም የታወቀ ቢሆንም ጠይቀው ከሚረዱት አስተሳሰብ ይሻላል ብለው ያመኑበትን መያዝ ግዴታ ስለሆነ ምንም የአንዱን ንብረት ወስዶ ለሌላ መስጠት ላይመቻቸው ይችላል። ሆኖም ሕብረተሰቡ በሰው መብት አንዱ ከሌላው የመብለጥ ስሜት እንዳይፈጠር መጣር ዋናው ተግባራቸው ነው። በራስ ጥረት ማግኘት በተፈጥሮ ደካማነት ወደ ኋላ መቅረት አኳያ አንዱ ከሌላው የተሻለ ኑሮ የሚኖረው መሆኑ ምንጊዜም የማይቀር ሆኖ ምንም ይብላ ምንም ይልበስ እንጂ በሰብአዊ አካባበር ረገድ መዛባት እንዳይኖር ሉባዎች መሰረታዊ ህግ እንዲወጣ ማድረግ አለባቸው። እንዲሁም አንድ ጊዜ ተመክሮበት የወጣ ሕግ እስከ አንድ ግዳ ዘመን ማለትም ስምንት ዓመት ሲሰራበት ከቆየ በኋላ ከውስጡ ጎጂ ሆኖ የተገኘ እንደሆነ በሚቀጥለው የገዳ ዘመን ተሻሽሎ ለህብረተሰቡ አስተዳደር ተስማሚ የሚሆን ሕግ በቦታው እንዲተካ ያደርጋሉ። ስለዚህ የሉባዎች የአስተዳደር ተግባር በቀላሉ የሚገመት አይደለም። ህግ አወጣጥ። ስለ ኦሮሞዎች ህግ አወጣጥ ከሞላ ጎደል የሚከተለውን እንመልከት። ይህም ቀደም ብሎ በየስፍራ እንደ ተገለጸው በወዳ ስብሰባ ላይ በሉባዎች የተመከረበት የህግ ሀሳብ ተፈጻሚነት እንዲኖረው የሚያደርገው ህዝቡ የሚደግፈውን ሲያጸድቅ የሚቃወመውን በድምፅ የሚሽር ስለሆነ ማናቸውም የፖለቲካ ጉዳይ በህዝብ ስልጣን ስር በሆኑ አፈጻጸም ላይ የህዝቡን ተካፋይነት እንደሚከተለው እንመለከታለን። የህጉ ሐሳብ ለህዝቡ ሲቀርብ ህግ አውጪ የሆኑት ሉባዎች አንዱ ከህዝቡ አፈ ጉባኤዎች አንዱን ጠርቶ ከወቱ ውፌ ይልና እንደዚህ ያለ ነገር እንዲሁንና ይንዩን ብለን ብሎ ሲያስረዳው አፈ ጉባኤው ኮቱ አግኒ ቄኬ ሃዱፉ ይልና በተነገረው የሕግ ሐሳብ ሕዝቡ የሚስማማበት ሲሆንና ይህ ከሌሎች አፈ ጉባኤዎች ተቃውሞ አለመቅረቡን አይቶ የተፈቀደ ነው ይሁን ሲል መልስ ይሰጣል። ሕዝቡ የማይስማማበት ከሆነ ግን አፈ ጉባኤው መልሶ ለመጠየቅ ኮቱ ውፌ ይላል። ሉባው ኮቱ አግኒ ቄይኬ አዱፉ ሲል አፈ ጉባኤው ይህ ነገር እንደዚህ መሆን የለበትም፣ መሆን ያለበት እንዲህ እንዲህ ነው ይላል። ሉባውም እንደገና በኮቱ ፌ ጠይቆ